አለች ስትል አሜሪካን አገር አለች ነው ወይስ ቲክቶክ ላይ አለች ነው? አሜሪካን አገር ሀናቡ ትጠርዛለች። የአሜሪካን የኤል ኤ አፈሳ ሰሞኑን ተጧጡፏል። ሀናቡ ከአሜሪካን አገር ተጠርዛ ኢትዮጵያ ትሄዳለች ማለት ዘበት ነው፣ ዘበት ነው። የትም አባታችሁ እናንተ የአሜሪካ ይህን የአሜሪካ እንትን እየፖሰተ አትምጡ። የሚያገባኝ ነገር የለም ሀናቡ ከአሜሪካን ሀገር ወጥታ ኢትዮጵያ ተገባ ላይ ዘበት ነው። ለምን አባክ ነው የምገባው? ለምን አባክ በመጣሁ በሶስት ዓመት የአሜሪካ ሲቲዘን የተቀበልኩት እንዴት አባኩኝ ነው እኔ እኮ አሜሪካን ሀገር እኮ ልጆቼን ይዤ ባሌን ተሸክሜ ሀገር ለሀገር ስሽከረከር እኮ ነበር። የአሜሪካንን ህግ፣ ወታደር ቤተሰብነት በምን አባታችሁ እንዴት እንዴት እንዴት አረቃችሁ? እንደገና ያረቃችሁትን አቅርባችሁ ያቀረባችሁትን ለሁለት ከፋፍላችሁ በምን አይነት መንገድ ነው ብታስቡኝ? እንደዚህ እንደዚህ ሀናቡን ከአሜሪካን ሀገር ተጠርዛ ኢትዮጵያ ትግባ እምትሉት አንቺ ቆንጆ ማለት አሁን እኔ ቆንጆ ሲደብረ በዛኛው አካውንትሽ ወይም በዛኛው አካውንት ግልብጥቴና ሀናቡ ቀባቢ በዚህኛው ተመጣና ሀናቡ ቆንጆ ነው። ምን ያገባ ስለኔ ቆንጆነት ስለኔ ቆንጆ ስለኔ ውበት ስለኔ ምን የሚያገባ ነገር አለ? አንተ ራሱ ምን አባክ የሚያገባ ነገር አለ እንዴ? ነች ነው አረ፣ ማናት ማነው? ደግሞ ኢንሻአላህ የምትባሉት ቪዲዮ ከመቼ ጀምሮ? ቆይ ቆይ፣ እኔ አሁን ውጊያ ላይ ነኝ ያለሁት። እኔ የምላችሁ አሁን ለማንኛውም ልብ ልንሳሳ ማናት መልክ የላት የሚደስ ደስነት ያላት ብዬ ምን አገባኝ። እውነቴ ነው። ፊቷ ታይ ደስ ትላለች። መልክ አይደለም ብዬ ተናግሬያለሁ። ሀና ደሞ ያቺ ደንቆሮ ደናቁርት ገዳዳ ፊት የሆነች ጓደኛሽ ጓደኝነታችሁን ቀጥሎ የሚያገባኝ ነገር የለም። ግን ሀና እኔ የምዞርበትን ሰው እና የማልዞርበትን ሰው አውቃለሁ። አልደረሰኝም። እውነቱን የተናገርኩት ሕጻናቶች ሰርበሽ ግን ይህን የሚያገባል። ኤኒዌይ አሁን ወደ ረገጣ ጉማር እንኳን ይሁንኩ እንኳን ምን አባ ካገባ ስለ እኔ ጉማር። ና አሁን እንደዚህ የተለያዩ ኮመንት አናቡ፣ ጥጋብሽ መከራ ነው። ኮመንት አታነቢም፣ ኮመንት አታነቢም፣ በጣም ጥጋበኛ ክፉ ሴት እየሆነሽ ስለምትሉ ኮመንት እያነበብኩኝ ረግጣችኋለሁኝ። አመሰግናሉሁ ማማየኔ። ወይ ስለ ጊፍቱ ግን አይገባኝም። እሺ ንኪዩ ኮመንታችሁን እያነበብኩ እራገጣለሁ። አረ ስለ መድሃኒዓለም ይሄማ፣ ይሄ ይሄ የጭንቅላ ጨዋታ እየተጫወተች ነው። ሀናቡ መልክ የላትን ብላ እንዲህ እንዲህ ብላኛለችና ሂጄ ጊፍት ሰጥቼ ሀናቡ ላይ ሙሉ ላይ ይሄ ይሄ መጠናት አለበት። ይሄ ከፊንገርሾ የተላከ እንደውም ይሄን ጊፍት ፊንገርሾ ናት በጀርባ ሰታሽ፣ ፊንገርሾ ሰታሽ መተሽ የምሰጭኝ ይሄ መመርመር አለበት። ይሄ አሁን ይሄ ትልቅ ባክግራውንድ ጥናት ነው የማደርገው ከእሷ ተልከሽ ነው

ሀናቡ ሰገጤ፣ ሀናቡ ፋራ፣ ሀናቡ የመጨረሻ የቲክቶክ መደበሪያ፣ ሀናቡ የቲክቶክ ህብረተሰብ ማላገጫ ተብሎ ቢስተካከልልኝ አይሻልም? ማማዬ። በምንነቴ ነው አራዳነት የሆንኩትኝ? አራዳማ በሆን ፊቴን ደብቄ በድምፄ ብቻ ይሄን የቲክቶክ ማህበረሰብ አንጫጫ ነበር። ግን ማለት ነው ስላልቻልኩኝ ስላልቻልኩ ፋራ ስለሆንኩ ስለተሸወርኩ፣ አለ እንዴ ቲክቶክ ቪዲዮ ገብቼ ሰርቼ ይኸው የእናንተ ማላገጫ ሆንኩትኝ። እየመጣችሁ ዲፕረሽን፣ ስትረስ፣ ጭንቀት፣ ሆድ ቁርጠት፣ ራስ ምታት፣ ወስፋት፣ የተለያየ ነገር ትዳርሽ ሲያማርሽ፣ ሚስት ስትበጠብጥክ፣ እየመጣችሁ ሀናቡ ላይ የምትደበሩት አራዳ አራዳ ማቦን ኑሮ ተደብቄ እንደናንተ ሙዲዝ ነበረ። በኮመንት እንዴ እንዴት እንዴት ሁኛ ነው አራዴን እኩት አራ እልም ያልኩ ፋራ። የፋርነቴ ጥግ ሀናቡ ቲክቶክ ቪዲዮ መስራት የጀመረች ጊዜ ያኔ። በፊትማ አራዳ ነበርኩ፣ የመጨረሻ የጨስ አራዳ። አሁን ፋራ ነኝ፣ የማንም ማላገጫ። እናንተ መጣቁኝ እንዴ ማላቃችሁ ዳሰት ዳሰ ኦና ባውት በቂጤ ላብ እየተንጠበጠበ ስራ ስራለሁ ዶላር እለቀቀማለሁ መጥቼ እናንተ ላይ አደነፋለሁ ጀመራት እቺ ጠንጋራ ጠንባራ አሮጊት ጀመራት አፏን መክፈት ጀመረሽ ብላችሁ ግማሾቻችሁ ሀኒዬ የኔ ቆንጆ ስወድሽ እኮ ከዛ ደግሞ ገልበጥ ጥላችሁ በዛኛው አካውንት ጥምባታም ጠንጋራ ጎባጣ ጎርማጣ አሮጊት እያላችሁ ቁጭ ብላችሁ የምትሰድብኝ እኔ ቀንጎሎይ ነው እዚህ ቲክቶክ ላይ የመጣሁ ተዋርጄ ነው አለቀ ደቀቀ አንተ ደግሞ ማለት ነው አንተ አንተ ይህንን የአሜሪካን ባንዲራ ከጎን ለጥፍ። ትላንትና እንደው ይሄ ሰውዬ የሚታይ ፊት አለውን? በቪዲዮ ቆመክ አይሃለሁ ብዬ ዘው ብዬ ገባለሁ ግራ የተጋቡና የተጨናነቁ ሰዎች ቤት ውስጥ አስቀምጥኝ ትቦለካለ ብሎክሊስቱ ውስጥ አንተ ገባታለ አለቀ። ምን አባ ኩነክን እዛ ቤት ውስጥ የሰበሰብኝ እነ ማን ይሁን እነምን እንደገና ደግሞ እንድገባ ይጎትቱኛል። ነጊቢ ኧረ እኔ አናቡ ተቀቀልኩ ጥጋበኛ ባሪያ ሰው ኔጊቭ እንኳን ሲልኝ የማልገባ አፍንጫይ ጥጋቤ አፍንጫይ ዝይ ተጠቀጠቀ የጥጋ ይሄ የምበላው በርገር እና ፒዛ ደረቴን ይወጣጠረኝ ስራመድ ራሱ ምድር መሬት ላይ እኮ ወደፊት እኮ ወደ መሬት ምገባ ራሱ እኮ አይመስልም እዚህ አሜሪካ ነገር ስራመድባቸው ምንድነው ነገሩ የምባል ሴትዮ እዛ ቤት ውስጥ አንተን ብዬ አንተ ለማየት መጥቼ ማን ነው ይሄ ሰውዬ ሰው ነው ወይስ ሰዋ ሰው ነው ብዬ አንተ ለማየት መጥቼ ይጎትቱኛል ጎትተው ጠልፈው እዛ ቤት ውስጥ ሊጥሉኝ ወገባም ዛላም ጭንቅላታም አመዳም ምን አባታችሁ እዚህ አሁን ማለት ነው። ሉጣ እኔ ስራ ልስራ። ቲክቶክ እናንተ የምታውቁን ነገር የለም። ቲክቶክ ከዚህ በፊት ቪዲዮችንን ቫይሮ ያወጣው ነበር። አሁን ግን ቫይሮ ያወጣው ለመሰላችሁ ያኔ። አሁን እኔ የሆነ ቪዲዮ በፖስት ቪዲዮ ቫይሮ ቢያወጣው የኔ ቪዲዮ መታየት የማይታይ ሆኑ ሳይሆን የኔ ቪዲዮ ቫይሮ በወጣ ቁጥር ቲክቶክ ክፍያ ያገኛል ይከፍለኛል ማለት ነው። ይከፍለኛል ለኔ መክፈል ደሞ አይፈልግም። በዛ የተነሳኩ ነው። አብዛኛውን ጊዜ ቪዲዮ ስንፖስት ቫይሮ ማያወጣልን መክፈል ስለማይፈልግም፣ እሱን ታውቃላችሁ። ውዴ ስወድሽ እኮ ምንም ካለመዋረር ማዋለለ ነኝ እኮ እግዚአብሔርም ጨው እ በጣም ነው የማወራው እህቴ። እንደውም ላይ በላይ ስለማትመጣ እንደዚህ ስለማትወድ ኢትዮጵያ ስላለሽ ነው እንጂ፣ እሷ ደግሞ የመጨረሻ ፍርፍር ታደርጋለች። እሷ ደግሞ ስታወሪ የመጨረሻ ሰው ታስቃለች። በቤተሰብ የምታገኙት ነገር አለ አይደለ? ወሬ ምናምን እንደዛ እኮ ነው። እናቴ ራሱ ማለት ነው እድር ቤት ውስጥ የት ሄደች የምትባል እናት እኮ ናት ያለች። የት ሄዱ አያወሩም ወይ ዛሬ ህዝብ ሰብሰባ እድር ቤት ውስጥ እድር ቤት ውስጥ እቁብ ቤት ውስጥ የምታስቅ ከእንደዚህ አይነት ቤተሰብ እኮ ነው የመጣሁት። ዝም ብዬሽ መሰላችሁ እንዴ? እኔ እንደውም ስለምታናድዱኝ አግሬሲቭ እየሆንኩኝ ነው የማዋራችሁ። እናቴ እና እህቴን ብታያት ሽንት በሽንት ነው እኮ የምትሆን ተፈጥረንበት እኮ ነው። ሰውን እኮ ሰውን እንዲቀርቡ ለማዋራት ረስቶ ፈጥሮ እኮ ያስፈልጓል ከስፈልጓል ትቀልዳላችሁ፣ ነው የሰውን ማንነት የሰውን የሰውን ጭዌ ምናምን ለመሻፈን ይሄ ለመጋረድ ምናምን ነገር በስሱ ቦፍረሙ ምናምን የምትጋርዱትን ነገር አቁሙ። አሁን ዛሬ ፊንገር ሹን እያየኋት ነበረ። ነበር እንግዲህ ቢያ ያሉ ፊንገር ሹን ቁጭ ብዬ እያየሁ ነበረ ቅድም ቡና እየጠጣ ወደ ስራ ከመሄድ ይብል ቁጭ ብዬ ያታለሁ። ይሄ ፊትሽ ተጣሟል ተጣሟል ስላልናት በብዛት እንደዚህ ነው የምትለው እንዴ፣ አይታችኋታል? ወዳጆቼ ወዳጆቼ አይታችኋታል? እግዚአብሔርን እግዚአብሔርን ፊትሽ ወደ ሆነ ተጣሟል። በእናለ እንደዚህ እንዴ ማለት አብዛሽ ለመሸፈን እንደዚህ እንዳናየው ማለት ነው። ከዛ በማል በማል ደግሞ የራሳቸው ጉዳይ ብናም ብራራም ትለቅዋለች እንደዚህ ትሸፍኗለች። ፊልተሩ ወይ ይሄ ከዩቲዩብ እዚህ ቲክቶክ ላይ ያለው ፊልተር የፊንገር ሹን ፊት አስተካክሎልሻል፣ ብዙም አይደብርም ወሰጥቶሻል፣ ኖርማል ነው። ስለዚህ እንደዚህ አትሸፍኙ። በፀጉርሽም አሸፍኙ፣ በእጅሽም አሸፍኙ፣ እሺ።

ራሱ አውርቶ ራሱ የሚሰቅ ሰው ያየሁትን እሷ ነው። ወሬ ታውራለች። እኔ አብዛኛውን ስምንት መቶ ሰው ነው ምናምን ሰው ተሰብስቧል ቤቷ። አብዛኛዎቹ ጠላቶቿ ናቸው መሰለኝ። ምን አባቷ ልትል ነው ብለው ነው መሰለኝ የሚመለከቷት አንድ ሰው እኔ በቁጥር በቁጥር ከመቶ ኮመንት ሁለት ሰው ቢስቅ ነው። እሱንም እንደው እንደምንም ብለው እያማጡም ቢሆን ሲስቁ ራሱ የሚያዩ ወሬ። ማንም ምንም በቃ የምታውራ ወሬ ራሷ ታውራለች፣ ራሷ ትስቃለች፣ ራሷ ታውራለች፣ ራሷ ትስቃለች። አውዝ ላይ ወጥ ጠፋ አልኩኝ። ምንድን ነው የምታውራል? በቃ እጅጅ የሚል ወሬ ነው የምታውራው ከዛ በዛው ልክ ደግሞ ትነሳን እኔ ፌመስ ነኝ ትለናለች። ሰው ሰው አዝናኑ አሁን እኔ ሁለት አይነት ነገር እሰራለሁኝ። አሁን ኖርማል ኖር እያወራሁኝ ከፈለኩ አስቃችኋለሁ፣ ከፈለኩ አናዳችኋለሁ። እዚቹ እንደ አስማ ተቀያይሬ ደማቹን አፍልቼ ወይ አናዳችኋለሁ፣ ወይ ደግሞ አስቃችኋለሁ። ሁለት አይነት ተፈጥሯልኝ። እሷ እኮ ቁጭ ብላ ህዝብ ሰብስባ ስምንት መቶ ሚሊዮን እኔ ለምን አንድ ሚሊዮን ሰው አይሆንም የሆነ ነገር አውሩልና ቤታችሁን ከፍታችሁ ስታወሩ አውሩልና፣ ወይ እንሳቅ ወይ እናደርባችሁ። በእናንተ ለምንድን ነው ሁሌ የማይሆነው ሪ እያወራችሁ ማለት፣ ይሄ በቃ እቤት ውስጥ ቁጭ ብላችሁ ወይ በስልክ ከጓደኞቻችሁ ጋር የምታወሩትን ወሬ እኮ ነው የምታወሩ። አምስቶ ጣጥቁ፣ ጉድ ብዬ እያየሁ ነበረ። ዝም ብዬ የተመለከትኩ፣ ከዛ በኋላ ምን አልኩኝ? ሆ ማይ ጋድ ዩ አር ሶ ፋኒ አልኩኝና ኢሞጅ ላኩኝ። ብቻዋን ለምን ትሳቅ ብዬ ይሄ እንዴት አይነት እዳገባል ቤታዩ ደግሞ ቤታዩ ምን ሆነሽ ነው? ቤታዩም ደግሞ አሁን የለችም ወይ ተኝታ ነው ወይ ላይ ላይ ትሆናለች፣ አላየኋትም። ቤታዩ ደግሞ ምን ምን ሆነሽ ነው? ምንድነው ችግሩ? ቤታዩ ምንድነው ችግሩ? ምን የበፊቷን ቤታዩ ነው የምንፈልግ። አሁንም የበፊቷን ቤታዩ እየፈልግ ነው። በፊትም የምታስቂን ምታዝናኝን፣ ምናላግጠው፣ ቁጭ ብለን ስታወሪ ስትሳደቢ፣ እራሱ ስድብሽ የሚያስቀን ስድብሽ የሚያዝናናል። ምን የሚለን አሁን ምን ሆነሽ ነው? ጥያቄ ምን ሆነሽ አንቺ ራሱ ዝም አልሽ እኮ ይሄው፣ በኮመንቱ በምኑ በምኑ ግራ ሲያጋቡሽ ጭውዬ ሁሉ ጠፋብሽ እንዴ? አስኪን እንጂ አጫውቺን። የሆነ የሆነ ነገር ፈን የሆነ ነገር እናድርግ። ምንም ማለት ወሬ ያቁመሻል። አንቺ ደግሞ አጠቃላይ ምንም አይነት ወሬ አታውሪ። ምን እንደምታረጊ ራሱ ግራ ገባኝ ነው። ጌሙ ወሬ ፎከስ አድርገሽ ነው። ይሄ እውነት እውነት፣ ሰው እየቆየ እየቆየ እየ እናንተ እኮ ናችሁ ሮሜታ ይህ ስትሳደብ ራሱ ሙድ ነበር። ታስቀድሽ ሆነ ፈንታ አረግ ነበር ደስ ይለኛል። በአሁን ሰዓት ግን ይሁንሽ ላይ በዚህ በሶስት ወር ውስጥ በሁለት ወር ውስጥ ምናምን ነገር ምንም አትወረ መቀዘም ተተዋልሽ ነገር አለ። ደግሞ አስቸጋሪ ነው። እና ይቅርታ አድርግልኝ። ቤታየው ወደ ቀልሽ ተመልሰሽ ብታስቂኝ ጥሩ ነው። ህብረተሰቡንም ይሄ ከንፈሬ ተለጡ ተለጡ አለቀ። ይሄ ሳቅና ደስታ የተቀላቀለትበትን ህዝብ ብታስቂኝ ደስ ይለኛል። ብታዝናኝን እንደ በፊቱ ትተሻል፣ ወሬም ትተሻል፣ ጨዋታም ትተሻል፣ ሳቅም ትተሻል። ምንድነው ነገሩ ነው ጥያቄ። ያው አንቺ ጋር ደግሞ ምን ምን ሆነሽ ነው? ዋት ሃፐን ወዲ ጀስ ሃፐን። በእንግሊዘኛ አስገቢ። እጣኑ ነው እጣኑ ነው። የምኑ እጣ ነው? ማንን ነው የምፈራው? ማንን ነው የምፈራው? ቤታየሁ ነው የምፈራው? እስቲ ሞት በለኝ። በጣም በጣም እፈራታለሁ። አሁን በአንተ ቤት እኔና ቤታየሁ ልታጣላ እንዴት እንደ ተይ ተይ እንጂ ማማዬ ቤታዮን አልፈራትን አልፈራትም። በጣም ነው የምወዳት ደስ ትለኛለች። ስለምወዳት ነው እንጂ እሱን ይቺቺ ሙድሽን አናውን እንዲ ብዬ ቤታዮ ላይ ሴጋውን ትፈሪዋለች ስትሉኝ፣ ሴጋው ላይ እንደ እንዝርት ዞሬበታለሁ። አሁን ደግሞ አንቺ አለሽ እንዴ በህይወት የጠፍተሽ ነው። አሁን ደግሞ ቤታዮን ትፈሪያታለች ብላችሁ በእናንተ ቤት እኔ እና ቤታዮ ልታጣ ነው። እኔ ቤታዮን አልፈራትም፣ እወዳታለሁ። ለዛ ነው እንደገና እሪያዋ ላይ የማየው ነገር ምንም የሚደብር ነገር የለም እኔ በቃ ኮኮብ የሚባል ነገር አለ ኮኮ አይደብረኝም በቃ ትመቸኛል ለዛ ነው እንጂ እንደማልፈራት እሷም ታውቂያለሽ እሷም ማትፈራኝም እኔም አልፈራትም ምንም መፈራራት የለም እንዲህ ብላችሁ ነገር አታያይዙ አንዬ ወይዬ የት ሄደሽ ነው የት ጠፋሽ ምነው ድራሽሽ ጠፋ ምን እየሰራሽ ነው አፋሱሽ እንዴት ነው ለአለመታፈስ በአዚያ አሜሪካ ሀገር እየታፈሰ ነውና ወጥቼ የምሄድ አልሽልም ቲክቶክ ላይ መኖሬን እራሱን ካወቁ ያፍሱኛል ብለሽ ነው ችግርሽ ምንድን ነው የጠፋሽበት አንቺው ምንም አትፈራ። እኔ ማንንም አልፈራም፣ ምንም ማንንም አልጠላም። ሲጀምር ሰውን አልጠላም፣ ምንም ሰውን አልፈራም። ምን አድርጌ ማንን ነክቼ ማንን ጎድቼ ማንን አስቀይሜ መፈራራት? እናንተ እንዳትፈሩ ይሄንን እስከሚበቃኝ የምን አባታችሁ አይፈራራም በሩ ልውጣ ነው እናቴ። ትንሽ ከቆየው ሙቀቱ እየባሰ ስለመጣ ይሄንን ዊግ አወልቅና አሁን በእናንተ ቤት አስቀይ አስጠሊተንኛል። ይሄ ዊግ ደግሞ ከወለቀ እንዴት ደብል አስጠሊተውኝ ፊታችሁ ላይ መጥቼ ግራ ከማጋባችሁ በፊት ዋ ዋ፣ በሰላም ሃኒዬ ያንን ከአጽናፍ እስከ አጽናፍ ወደኋላ ወደኋላ እየሸሸ ማጅራትሽ ላይ የቀረ ጸጉርሽን ከምታሳይም በሰላም ውጭ ብትሉ ይቻላል፣ እንዲ አለበለዚያ፣ እናጥለዋለሁ። ይሄንን በጣም መቆኛል፣ መቆኛል። እኔ ቆንጆ አላለችም። ከመንዴት ሆና ነው የተቆንጃጀነ ሞቀ በጣም ይሞቃል። በዛሬ ደግሞ እዚህ ኤሌ የመጨረሻ አፈሳ ጦዟል። አፈሳ ይኸው፣ ቅዳሜና እሑድማ እንዲሁ ሲያፍሷቸው አያያችሁ ነው አለ። በኒውስ ምናምንም ታያለዎች። የመጨረሻ ነው የሚያፍሷቸው። ይሄ እኔ እራሴ አይደለ ስራ ስንቀሳቀስ መኪናዬን ቢያቃጥሉብኝ ብዬሽ ፈራሁ፣ ወይም በድንገት ቢፈረክሱብኝ በጣም ፈርቼ ማለት ስራ እራሱ ፍሪ ሁኚ መንቀሳቀስ አይለኝም። አፈሳ አለ እዚህ እኛ ጋር ኤሌ። ኤሌ ነሽ እንዳንቺ፣ የት ነሽ ያለሽው፣ ወር ኤቨር ዩ አር፣ ግን እዚህ በጣም አፈሳ አለ ኤሌ ውስጥ። ትናንትና ነዛሬ ዛሬ ቀዝቀዝ ብሏል መስለኝ፣ ግን ቅዳሜና እሑድ በጣም ኃይለኛ ፈሳለሁ አለ። እኔን ማንን እንደሚያፍሳል አቁም። ሜክሲኮኖቹ ነው መስለኝ የሚያፍሳቸው። ዲሲ ነኝ፣ ዲሲ የሚያፍሳቸዋል። እዚህኛ በጣም ኃይለኛ ፈሳ ነበረ በዜና በምናምን። እና እኔ ምን አገባኝ። እንዳትወቱ፣ ኢትዮጵያኖች ተጠንቀቁ። ውጡ፣ ውጡ፣ ዝም ብላችሁ ወረቀት የለክም። ዝም ብለ ውጣ፣ ወረቀት የለሽም። ውጪ፣ ተንቀሳቀሺ። ምን አባቱ እግዚአብሔር የፈቀደበት ቦታ ነው የምትኖረው የምን መፍራት ነው? ለምንድ የሚያስፈራራችሁ? ምንድነው? ግን ቆይ በምን ምክንያት ግን ወረቀት የሌላችሁ እንደንዴኩ ግራ ገብቶብኛል። ወረቀት ምንም ወረቀት ስትሉ ምንም ምንም ወረቀት የሌላችሁ እንዴት ምን አይነት ወረቀት ነው የሌላችሁ? እንዴት መጣችሁ እዛ አሜሪካ ነገር። ቆይ ወረቀት የሌላቸው ናቸው የሚያዙት ይባላል። ግራ ገባኝ እግዚአብሔር። ምን አይነት ወረቀት ነው የምትፈልጉት እኛ መተባበርን ስለ እንችላለን ለእናንተ ወረቀት ለመስጠት አክሊሉ አፈሱት፣ አክሊሉን አፈሱት። አን ንክ ሰውአሎንአንጨንበላይ ምንድነው ወረቀት የሌላችሁ ማለት? ምንድነው ይሄ ግሪን ካርድ ምናምን የሌላችሁ ናችሁ ወይስ እንዴት ነው? ቆይ አረብ ሀገር ነው እኛ የምናውቀው፣ ራና ወይ ምናምን ሆኖ የሚጣፈው ወረቀት ምናምን የላ። እዚያ አሜሪካ ነገር ወረቀት ምናምን የላችሁ፣ ታዲያ እንዴት ነው የምትኖሩት? ኑሯችሁ ኑሯችሁ እንዴት ነው? ምን አባት አስቃለሁ፣ አንተ ሮማ የምትባል ደንቆሮ ሽማግሌ። ኑሯችሁ ታዲያ እንዴት ነው ቆይ? ወረቀት ሳይኖራችሁ እዚያ አሜሪካ ነገር እንዴት ነው የምትኖሩት?

አቤት አቤት አቤት አልኩ። አንድ ነጭ ናት ቁጭ ያለችው። አምላኪው ያልኩኝ ይሄንን ፈተና የኔም ፈተና እሷ ላይ ጣደላት፣ እኔን ምንም አይነት ነገር እንዳይ፣ በጸሎት በምናምን ብቻ ገብቼ ድፍረት ብቻ ነው የሚጠብቀው። አንዴ ሁለቴም ምንም የለም። የመጀመሪያው ፈተና ላይ አለፍ እንዴ አልኩኝ። ያናው ይለካ ስማርት። መቶ ጥያቄ ጭንቅላትሽ ላይ ሚሞሪ ማድረግ ትችያለሽ። የኢትዮጵያን ራሱ ህግ ብትጠይቁኝ የማውቀው ነገር የለም። የአሜሪካንን መቶ አሁን መቶ አንድ ሆኖል መሰለኝ አልሆን ነው ብቻ ደግሞ ልሳሳት እችላለሁ አላውቅም። በእኔ ግን መቶ ጥያቄ የሚሞሪ እዚህ ጭንቅላቴ ላይ አድርጌ የትኛውን እንደምጽፍ ስፔሊንጎቹ ራሱ እንዴት እንዴት አድርጌ ነው የምገጣጠም፣ የምጽፉ የትኛውን የምችለውን እንግሊዝኛ ነው የማወራው፣ የትኛውን የምችለውን እንግሊዝኛ ነው የምጽፉ። አምላኪ ወይ ብዬ ገባሁኝና ገብቼ አሜሪካኗ ፊት ቀርቤ ጠቅላላ ተነጋግሬ የሆነ ጥያቄ ስጠይቀኝ ብቻ የመሽ ገና ሶስት አመቴ ነው አደል። አሁን እኮ ስንት አመቴ ነው? አሁን እኮ 14 አመቴ ነው አይደል? እዚህ ያኔ እኮ ገና ሶስት አመቴ ነው። በሶስት አመቴ ኬት አባቴ ያመጣውትን እንግሊዘኛ ነው እማወራው እ ግን በቃ እንደው በቃ ቀዳሚ ቀደም ብዬሽ ነው የገባሁት መሰለኝ እንግሊዘኛውን ማወራው ስታወራም እንግሊዘኛውም ገባኝ። በዛም በዚህም ብዬሽ ብቻ ሃናውዬ በቃ ሳልፍ በቃ ኮንግራቹሌሽን ዋው ገለት ምናምን ብዬሽ እላት ብዬ ወጣሁኝ። ደግመሽ ተፈተኝ እንዳልባል፣ ደግመሽ ተፈተኝ ይሄ ፈተና ልክ አይደለም እንዳልባል ግን እናንተ ወረቀት የላችሁ የለንም የምትሉ ምንድን ነው ነገሩ? እንዴትስ እዚህ ሀገር ኖራችሁ ኑሮስ እንዴት እንዴት እንዴት ነው እንዴት ነው የምኖሩት? ምንድን ነው እየበላችሁ ምን እየጠጣችሁ ስራ እየሰራችሁ ነው? እዚህ ሀገር ሲስተሙ በጣም አስቸጋሪ ነው። እንግዲህ እኔ አላውቅም፣ ወረቀት ከሌላችሁ ይህ ስራ ስምትሰሩት የት ነው የምትበሉት? ስምትጠጡት ምንድን ነው ነገሩ? ቆይ አልገባኝም። ቆይ እንዴት ነው የምኖሩት? ከምር ከምር እዚህ ሀገር ካለ ወረቀት መኖር ይቻላል? አስቸጋሪ ነው። እንኳን አሁን ስለማላውቅ ነው ደግሞ የጠየኳችሁ።

ይህ የፊንገር ሾ ኮመንት መሆን አለበት ዩ ከንት ሀልፕ ዩ ያለችው ፊንገር ሾ ናት ዩ ከንት ነው ን የሚል ነገር ተጽፏል መጀመሪያ አሁን የተስተካከለ እንግሊዝኛ ነው መጀመሪያ እንደዚህ ነበር የሚጻፈው የሆነ ሰው ዩ ን ልፕ ዩ እንደዚህ አይነት እኔ እንግሊዝኛ ዩ ን ልፕ ዩ የሚባል ነገር አላውቅም ን ሄልፕ ዩ ምንድን ነው? እኔ እኔ እንግሊዝኛ የተጠመመብኝ ወይስ እናንተ ናችሁ? ምን አሮጌት ምን ያገባኝ አሜሪካ ነገር የተሰበሰቡ ሲንግል ማሞች አሮጌቶች ተሰብስቦ የሚያገባኝ ነገር የለም። አንተ አሮና ደግሞ ማለት ነው በቃ ከዚህ ቁጥጥ ካልበ ወንበር የተነሳ ጣ ነው ደቂቃ እኮ እያየሁባችሁ ነው። አንድ ደቂቃ ነው የቀረኝ። እንዳትወጪ ኧረ ማለትስዝ እዚጋህ ጋር እኮ ማለት ነው ዶላር ስልሳ ዶላር ሰባ ዶላር እምናምን እንዲ ዶላር እኮ እናንተ እኮ አልገባችሁም ምን ግዴታ ተሽከርካሪ ወንበር ላይ ወንበር ወንበር ነው ይሄ። ወንበር ወንበር ነው። ተንጋድ ጀም ልቀመጥ፣ ጎብ ልቀመጥ። ወንበር ወንበር ነው። ኦፊስ ውስጥ ነኝ ያለሁት፣ ስራ ላይ ነኝ ያለሁት። ምን ውስጥ የሆነ ኮምፒውተር፣ ብናም ኮምፒውተር ስልኬ ነው። ኦፊስ ውስጥ ነኝ ያለሁት። በሕግ አምላክ እንከባበር። You know, ደምና መንፋሰሶ እና አንቺ ነግርሻሉ በእናንተ ላይ ነው አድማ። አንቺ ቆይ ወዮ ወዮ፣ የደከመኝ አይደክም ሽሞ አይደክመኝ ማማዬ አደለም። ምን ማለት ነው እዚህ ጋር 24 ሰዓት የሚሰበሰቡ አዜት ሰላም ነው፣ እንዴት ነሽ እልኝ አይቼሽ አላውቅም። ሀያ አራት ሰዓት የሚሰበሰቡ ራሱ አይደክማቸው። ምን እንኳን እኔ ሀናቡ ሰላሳ ደቂቃ ሰዓት ይዤ ነው የምገባው፣ ማማዬ ስራ ስንት ሰዓት ላይ ዶላር ስንት ሰዓት ላይ እንደምለቃቅም ዝም ብለህ ስታይኝ ማለት ነው

በቃ ቅሬ ተፋውና አንዳንድ ሽምጥ ያደረገኝን ጽፍ ወርዝ አያደረግም። ጊዜሽን በነገርሽ ላይ ግን እንደሚያደርገው እኔ ከዛ ምን ትዝ አለኝ ምስልሽ፣ ይሄ ጥቃቅንና አነስተኛ የነበሩ ጥያቄዎች ታስታውሻለሽ? የነገርኩሽ ከዚህ በፊት እነሱ መሱን። አሁን ባወጣቸው ራሱ ኦሮሞ የሚባል በሙሉ አንክንትፍ ብሎ ነው የሚተፋው። ይተፉታል ማለት እኔ እዛ ደረጃም ለምንም በራሴ በቤተሰቤ በፋሚሊ አንዳንድ ባሌቶች ገብቶሻል። ያልገባቸው የወረዱ የዘቀጡ ስላሉ ሊያወርዱሽ ይችላሉ፣ ሊሰድቡሽ ይችላሉ። ያልገባቸው ገና ብዙ ደግሞ የገባቸውም አሉ ብዬ ገምታሉ።